አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ የሆነን መረጃ በመላው ኢትዮጵያ ላይ ለምትገኙ ኢትዮጵያኖች በሙሉ በሀገር ውስጥም በውጭም በተለይ በተለይ በሀገር ውስጥ ለምትገኙ በርካታ ገንዘቦችን ለመገበያየት ለምትጠቀሙ ማለትም ጥሬ ገንዘብ ብዛት ያለው በእጃችሁ ይዛችሁ የምትገበያዩ ሁሉ የሚመለከት አዲስ ከገንዘብ ሚኒስቴር በኩል የወጣ ረቂቅ መመሪያ ይፋ ሆኗል። እንግዲህ እንደ ሚኒስትሩ ገለጻ ከሆነ ምን ያክል ገንዘብ ብቻ በእጃችን ላይ መያዝ እንዳለብንና ከተተመነው ውጭ የተቀመጠ እጃች ላይ ባለ ገንዘብ ላይ ከፍተኛ ቅጣት እንደሚያስቀጣ ሙሉ ዝርዝርና ሙሉ መረጃውን ወደ እናንተ የምናደርስ ነው የሚሆነው። ሁላችሁም ቪዲዮውን ላይክ ላይክ እያደረጋችሁ በተለይ በተለይ ለበርካታ ኢትዮጵያኖች እንዲደርስ እያደረጋችሁ እናንተም ደግሞ በግብይት ሰዓት ምን ያክል ብር እጃች ላይ ትይዙ እንደነበር በኮመንት ላይ አስቀምጡልን እያልን ወደ መረጃውን እለፍ። እንግዲህ መንግስት ከጊዜ ወደ ጊዜ ከቀን ወደ ቀን በተለይ የማክሮ ኢኮኖሚ ማሻሻያን ትግበራ ተግባራዊ ካደረገ ወዲህ በተለያዩ ጊዜያት አዳዲስ የገንዘብ ፖሊሲዎች ይፋ ይደረጋሉ። እነዚህ የገንዘብ ፖሊሲዎች የሆነ ሰዓት ላይ ደግሞ ይሻራሉ። እኛም እነዚህ ለውጦችና መመሪያዎች ካልተከተልን እጅግ በጣም አደጋው የከፋ ነው፣ ከፍተኛ የገንዘብ ቅጣትም ሊጣልብን እንደሚችል ነው ሙሉ ዝርዝሩ የሚያስነብበው። እንግዲህ ይህንን አዲሱን ረቂቅ አዋጅ ላይ ሀሳብ ለማውጣት ከተሳተፉ ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄ ማንሳታቸውንም ተመልክተናል። የገንዘብ ሚኒስቴር የህግ ጉዳዮች መምሪያ ኃላፊ አቶ ተወዳጅ መሐመድ እንዳሉት አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መታገድን ታሳቢ አድርጎ ነው ማለታቸውም ተመልክተናል። ይህ በእንዲህ እንዳለ በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ በላይ ከበለጠ ትርፍ ብር ለከፋዩ በወጪነት አይያዝም። ገንዘቡ የተቀበለውም የትርፉን ገንዘብ ዕጥፍ አስተዳደራዊ ቅጣት እንደሚጣልበትም ተቀምጧል። ለምሳሌ የ20 ሺህ ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው ከ10 ሺህ ብር በላይ ያለው በወጪነት አይያዝም። ለተቀባዩ ደግሞ ከ10 ሺህ ብር በላይ ያለው ቀሪ 10 ሺህ ብር እጥፍ፣ ማለትም 20 ሺህ ብር ይቀጣል እንደማለት ነው። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነውን በንግድ ስርዓት ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችልና በሌሎች መመሪያዎች የጥሬ ገንዘብ ግብይት ስለሚፈቀድ አዋጁ የተነበበ እንዲሆንም ጠይቀዋል። የገንዘብ ሚኒስትሩ ባሰናዳው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮችና በማይክሮፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ይላል። ሌሎች አዋጅ ተፈጻሚ የማይሆንባቸው ግለሰቦችና ድርጅቶች የገንዘብ ሚኒስቴር በሚያወጣው መመሪያ ዝርዝሮች ላይ ይፋ ይሆናል ረቂቁ ሲል፣ ይህ መረጃ እንግዲህ የሸገር ኤፍኤም በዚህ ሰዓት የወጣው ሪፖርት ስለሆነ ለበርካታ ኢትዮጵያኖች እንዲደርስ አድርጉት እያልኩኝ ወደ ሌላው መረጃችንን እለፍ። ይህ በእንዲህ እንዳለ ከአምስት ዓመት በፊት የፋይናንስ ጉድለት የተገኘባቸው ተቋማት ያልመለሱት ብር የሁለት ክልሎች በጀትን መሸፈን የሚችል ነበር መባሉ በዛሬው ዕለት ተሰምቷል። ይህ የተባለው በትናንትናው ዕለት በሕዝብ ተወካዮች ምክር ቤት የመንግሥት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ባካሄደው በ2017 በጀት ዓመት የኦዲት ባለድርሻ አካላት ፎረም ላይ ነው። በዚህም 2013 ዓመተ ምህረት በፌዴራል ዋና ኦዲት የፋይናንስ ጉድለት የተገኘባቸው የመንግስት ተቋማት ከተገኘባቸው ጉድለት ውስጥ በ0.63 በመቶ ብቻ ተመላሽ ሲደረግ እንደሆነም ተገልጿል። አንድ የቋሚ ኮሚቴ አባል በመድረኩ እንደገለጹት ይህ ማለት ለ2018 ዓመት የተያዘው በጀት መሠረት አድርገን ስናየው የሁለት ክልሎች በጀት መሸፈን የሚችል ብር እንዳልተመለሰ ያሳያል ሲሉም ተናግረዋል። የፌዴራል ምክትል ዋና ኦዲት አቶ አበራ ታደሰ ከተቋሙ 063 በመቶ ተመላሽ ሲደረግ እንደ ነበር አስታውሰው ሆኖም በ2016 ዓመት ወደ 14 በመቶ ማድረስ መቻኑንም ገልጸዋል። ሆኖም ቀሪ ሥራዎቹ አሉ ያሉ አቶ አበራ፣ ነገር ግን መመዘኛ የገንዘብ መመለስ ብቻ ሳይሆን ኦዲት ማሻሻያዎችን የሚሰጥ በመሆኑ ተሻሽሏል ብለን እያቀረብ ነው ያለነውም ብለዋል። የፍትህ ሚኒስትሯ ሃና አራያ ሥላሴ በበኩላቸው በ2015 በጀት ዓመት ኦዲት ግኝቶችን መሠረት በማድረግ ከዋና ኦዲተር በደረሱ 28 ተቋማት ላይ ክትትል ሲደረግ መቆየቱንም ገልጸዋል። የቋሚ ኮሚቴው ሰብሳቢ ዶክተር የሽመቤት ተስፋ ከኦዲት ግኝቶች ጋር በተያያዘ በፌዴራል ፖሊስ የወንጀል ምርመራ የተጀመረባቸው አምስት የመንግሥት ተቋማት መኖራቸውን ገልጸው ከነዚህ ውስጥ የኢሚግሬሽን ዜግነት አገልግሎትና ወሎ ተሸሪኬር ሕክምናና ማስተማሪያ እንዲሁም ሁለት ዩኒቨርሲቲዎች ይገኙበታል። ከዚህ በተጨማሪ በ2017 ከኦዲት ግኝት ጋር በተያያዘ አስቸኳይ ምርመራ እንዲካሄድባቸው በተሰጠ አቅጣጫ አስር ተቋማት ላይ ጥናት መደረጉን የፌዴራል ፀረ ሙስና ኮሚሽን መናገሩን ተመልክተናል። በመጨረሻም ጤና ሚኒስትር ከኢትዮጵያ የህብረት ጤና ኢንስቲትዩት ጋር በመሆን ባወጣው መግለጫ እስከ ሰኔ 4 ቀን 2017 ድረስ ብቻ 18 በቫይረሱ መያዛቸው መረጋገጡን ነው በዚህ ሰዓት የወጣው ሪፖርት የሚያስነብበው። በኢትዮጵያ በዝንጀሮ ፈንጣጣ ለመጀመሪያ ጊዜ በኢትዮጵያ መከሰቱ ይፋ የሆነበት ግንቦት 17 2017 ሲሆን በበሽታው ከተያዙት መካከል አንድ ወር ጨቅላ ሕይወት ማለፉ ይታወሳል። የጤና ሚኒስትር እስከ ትላንት ሰኔ አራት ድረስ የወጣው ሪፖርት የላቦራቶሪ ምርመራዎች ማድረጉንና በበሽታው የተያዙ ታማሚዎች ቁጥር 18 መድረሱን ባወጣው መግለጫ አስታውቋል። እስካሁን በበሽታው ከተያዙ 18 ሰዎች መካከል አምስቱ ሙሉ በሙሉ ማገገማቸው ተገልጿል። የመጀመሪያው የኤክስፖርት ታካሚ የተገኘው ግንቦት 16 2017 በኦሮሚያ ክልል ሞያሌ ከተማ መሆኑም ይታወሳል። እንደ ጤና ጥበቃ መረጃ ከሆነ የኤክስፖ ቫይረስ የተገኘው ዝርያ ያሉት ሲሆን በኢትዮጵያ በሕክምና ላይ ካሉ ታካሚዎች የተወሰደ ናሙና ላይ በተደረገ የዘረ መል ምርመራ በተገኘው ውጤት መሠረት እንደሆነ ነው የተገለጸው። ይህ የቫይረስ ዝርያ በአንጻሩ ከፍተኛ የሚባል የስርጭት መጠን ያለውና በዚህ የቫይረስ ዝርያ ከበሽታው ጋር በተያያዘ የሚከሰት የሞት መጠን በአንጻሩ ከፍተኛ እንደሆነ በሌሎች አገራት የተገኘው ልምድ ያሳያልም ተብሏል። ለኤክስፖስ በሽታ አጋላጭ ሁኔታ ተብለው ከተያዙት መንገዶች መካከል በቫይረሱ ከተያዙ ሰዎች ጋር የሚደረግ የሰውነት ንክኪ፣ የግብረ ስጋ ግንኙነት እንዲሁም ከታካሚው ጋር ንክኪ ያለው ቁስ በጋራ መጠቀም በዋነኝነት እንደሚጠቀሱ ሙሉ ሪፖርቱ አስነብበዋል ማለት ነው። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላሉ። በተለይ መግቢያ ላይ እያስኩላቸው፣ ዋናውና እጅግ በጣም አነጋጋሪው መረጃ ለበርካታ እህት ወንድሞች እንዲደርስ አድርጉ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላ።